ሊቅም መሆን ከፈለጋችሁ፣ ጻድቅም መሆን ከፈለጋችሁ፣ ሀብታምም መሆን ከፈለጋችሁ የት ላይ ነው ሀብቱ ያለ? እነዚህ ላይ ነው ያለው። ሰምታችሁኛን? እነዚህ ላይ ነው ያሉት። እውነት ነው፣ የሰው ሀብቱ እነዚህ ውስጥ ነው ያሉት። ጆሮ ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብት ሆኖ ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፉ ነው ይመጣል። እውነት እውነታስ። ለምሳሌ እኔ በጆሮ የገባውን ኩንም የምነግራቸው አይደለም። ከአባቶች በጆሮ የገባውን በአንደበት እያነገርኳቸው ነው። ከዛ በዓይኔ የገባውን ነው የምነግራቸው። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብት የት ነው ያለ? ስለዚህ አሁን ይህንን ሰው እስቲ ኮሚቴ ላቋቁም ብለህ አገኘዋለሁ ይዘው ኮሚቴ አቋቁሜ አንድ አምሳ ሰው ውስጥ የኔ ዘመድ ልፈልግ ብለ አገኛል አላገኝም። አባቶቼ ግን ግን የሰበሰብ ኳት ቃል እግዚአብሔር ይሄ ሁሉ ዘመድ አፈራልኝ ማለት ነው። ሀብት የት ያለ? ጆሮ ላይ ጆሮ ላይ። በሉ በሉ እንጂ አሁን ለኔ የሚያስቡልኝ የሚያገለግሉኝ ነገብረ ማርያም ሁለተ ማርያምና አስካለ ማርያም ሁለተ ስላሴ ሁሉ በምን የመጡ ናቸው? በጆሮ በጆሮ አባቶቼ ያስተማሩኝ ቃል እግዚአብሔር ሌላ ምን ጨምር ያለው ጆሮ አያችሁ፣ ጆሮ ሲጠቅም ጆሮ ነው የሚጠቅም፣ ጆሮ ይጠቅማል። አሬ እኔ የመሰለ ጆሮ እንዲዘፈን ትሰሙበታላችሁ ወግ ምናምን እንጂ ድሪቶ፣ ከዛ ደግሞ ራበኝ ጠማኝ፣ ደ ጆሮህን አልቆልፍም፣ ጆሮህን ማምላክ፣ ጆሮህን ካልጠበቅ ጆሮህን ይላል እውነቴን። የት ነው ጆሮን፣ በደንብ ጆሮ መሰጠት አለብን። አይን በትክክል ኩን ገምጳሌ የመጻይፍት በኩሉ ማይለ ህይወት ከ ባለ በዘመን ሁሉ መጽሐፍ የምታገላብጥ ሰው ሁን ብሏል ቅዱስ ዮሐንስ አፈወርቅ። በዘመን ሁሉ በዘመን ሁሉ መጽሐፍ የምታገላብጥ ከሆነ በአይንህ ያስገባኸውና በጆሮህ ያስገባኸው በእጅህ ይመጣል፣ በእግርህ ይመጣል፣ ባንደበትህ ይመጣል። ካንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደረገላቸው? በጆሮአቸው እኮ ነው የዋዎች ናችሁ ማብላቅ ሀብትም እውቀትም ንብረትም ጤና ምሩቅ አገር አይደለም። ያሉ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሯችን እንስራበት። ምነግራችሁ የእግዚአብሔር ሰዎች ሰነፍ አትኑ። ተኝታችሁ አትደሩ። ለጥ ብላችሁ በቃ ምቾታችሁ ድዶ ጥላሎት አምሽታችሁ አትተኝ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁም አትሆኑ ምቾት ቃል ቀነሳችሁ። ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋል ክርስቶስ የማ ነው እንጂ ፍቾት የሚሰጠን እሱ ደግሞ ጠዋት ሌላ ምቾት ያስፈልገዋል። እማይጠገብ ደስታ ነው የዓለሙ ደስታ እያሳዘናችሁ፣ እየጎዳችሁ፣ እየጎዳችሁ፣ እያደነዘዛችሁ፣ እያደነዘዛችሁ፣ እያደነዘዛችሁ፣ እያደነዘዛችሁ፣ እያደነዘዛችሁ መጨረሻ ላይ ማደንዘዝ ነው እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ። ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ክርስቲያንን ከፍ ባለልና ማቆም እንችላለን። የምትሰጡት እንዳታጡ ስሩ። ሁላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ልትዘፍን ሲገፋፋ ምንድነው ማተርፈው በል። እንድትሳደብ ሲገፋፋ ምንድነው ማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድነው ማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድን ነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ አያደርገን። ምንድን ነው የማተርፈው መንግሥተ ሰማያት፣ ምንድን ነው ማተርፈው ጸጋ ምንድን ነው የማተርፈው ጤና? ምንድን ነው የማተርፈው በእግዚአብሔር ዘንድ ያለ ባለሟልነት? ምንድን ነው የማተርፈው ረዴት? ምንድን ነው የማተርፈው እድሜ? እንዲህ ብለን ካሰብ በስመ ወልድ ይስከብስ ሰው ማንን ምን ኃጢአት ይሰራ ትርፉን ካሰበ። ሶስተኛው ምንድን ነው የማሰብ ያለበት? ኪሳራውን። ማታ ስትተኛ ወንድሜን አስቀየምኩት ማንን አስቀይሜ ገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማላ ስትገባም፣ ዛሬ ማንን አስቀየንኩ? ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ? በል ሌሊት ጠዋት ስትነሳ፣ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግሥተ ሰማያትን ይዣት አደርኩ ሲኦልስ ገብቻ አደርኩ በል። ኪሳራህን ገምግም ነው ጠዋትና ማታ።